ዛሬ ደግሞ ለየት ያለች የጆሮ የአንገትና የጣት ሙሉ ጠገም ወርቅ ይዤላችሁ ብቅ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። እንዴት ናችሁ ውድ ቤተሰቦች? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን አላህ ሰላም ያደርግልን። እንደምትመለከቷት ቀለል ያለች የአንገት ወርቅ ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንድደርስ አድርጉ ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ የዘወትር ቤተሰብ ይሁኑ ማለት ነው። ዛሬ ቀኑ እንግዲህ ቅዳሜ ነው፣ ኖቨምበር 29 2025። በዛሬ በቅዳሜ የቀኑ ውሎ የምትመለከቷትን ሙሉ ጠገም ወርቅ ይዤላችሁ ብቅ ብያለሁ። ግራሟ 4 ግራም ነጥብ ሁለት ናት፣ በጣም ቀላል ናት። ዋጋዋንም ደግሞ የምነግራችሁ ይሆናል ሁልጊዜ እነግራችኋለሁኝ እያልኩኝ የምረሳው ነገር ምንድን ነው ሀቂቃ ማለት ነው። ብዙ ጊዜ እነግራችኋለሁ ልና በኋላ እረሳዋለሁ ከወጣሁ በኋላ ማለት ነው። እና ውዶችዬ፣ ቅዳሜና እሁድ ጁምአ በነበረበት የወርቅ ዋጋ ብቻ ነው የሚሸጠው ማለት ነው። እሁድና ቅዳሜ አይጨምርም፣ ባለበት ዋጋ ብቻ ውጭላል። ለምሳሌ ጁምአ አራት መቶ አርባ ሪያል ከሆነ ቅዳሜም እንደዛው ነው። እሁድም እንደዛው ነው። የሚጨምረው ሰኞ ነው ማለት ነው። ልክ እንደ ሀገራችን ቅዳሜና እሁድ ትምህርት ይዘጋ የለ እንደዛ ማለት ነው። ስለዚህ የወርቅ ዋጋ እሁድና ቅዳሜ አይጨምርም፣ ባለበት ብቻ ነው ቁጭ የሚለው። ጁምአ ከቀነሰ ቅዳሜና እሁድ እንደነገርኳችሁ ያው በሚቀንስበት ዋጋ በጁምአ ዋጋ ነው የሚቀመጠው። እሁድና ቅዳሜ ሄዳችሁ ረጋ ብላችሁ መግዛት ትችላላችሁ ማለት ነው። ከዛ ውጭ የዚህን ዋጋ ልንገራችሁ።

እና ውድ ቤተሰቦቼ ያው እንደሰማችሁት ነው የዚች የአንገት ወርቅ ጠገም ዋጋ 200 ሪያል ነው ማለት ነው። ገንዘብ ለመያዣ ባትሆንም ለማጌጥ በጣም አሪፍ ቅልጥፍ ያለች ናት፣ እንደምትመለከቷት ማለት ነው። ካራንቷ ያው ቱርክ ናት ማለት ነው። ሃያ አንድ ካራንት ቱርክ ናት፣ ባህሪን አይደለችም። እና ውዶችዬ አንቺ ወርቅ ታስተዋውቅ ያለሽ ሁልጊዜ ነገር ግን አታመጭልንም ለምንድን ነው የማታመጭልን የምትሉኝ ብዙ ጊዜ ሀባይብ ተናግሬያለሁ አልችልም ብችል እኮ ደስ ይለኝ ነበር ምክንያቱም ጥቅም አለኝ እኔ ለአንድ ሰው ወርቅ ገዝቼ ስሄድ ከዛ ሰው ብር እቀበላለሁ የገዛሁበትን ማለት ነው በዛ ላይ ደግሞ ባለወርቅ ቤቶቹ ለኔ ያስቡልኛል በሁለት ፊት ጥቅም አገኝ ነበር ግን ስለማልችል ነው ለራሴ ጥቅም ነው ይሄ ለእናንተ ብቻ ሳይሆን እኔ የምጠቀም ነበረ ብችል ማለት ነው ግን አልችልም ምክንያቴን ደግሞ በተደጋጋሚ ነግሬያችኋለሁ ልትረዱኝ ይገባል ዋጋውን ብቻ ከነገርኳችሁ በዛ ላይ ደግሞ አድራሻ እየላኩላችሁ ነው በዋትሳፕ ብዙ ልጆች ትመጣላችሁ አድራሻ ቁጥር እልክላችሁ ሎኬሽን ሳይቀር ማለት ነው ስለዚህ ውዶችዬ እኔ ብችል ኖሮ ለእናንተ ብቻ ሳይሆን እኔ የምጠቀም ነበር። ስለማልችል ኃላፊነቱ በጣም ከባድ ስለሆነ እኔ ደግሞ እንደዚህ አይነት ነገር ላይ መግባት ስለማልፈልግ ነው። እና ወዶችዬ እኔ የወርቅን ዋጋ ከነገርኳችሁ ይሄ በቂ ነው። ሁለተኛ ደግሞ እናንተ መእታችሁ ቦታው ድረስ መእታችሁ መግዛት ከቻላችሁ ኑ ግዙ እያልኳችሁ ነው። ለምን በዓይናችሁ ያያችሁን ነገር ከምንም በላይ ጥሩ ስለሆነ በቪዲዮ ያያችሁት እናንተ ጋር ሲመጣ ሊለያይ ይችላል እና ቅር ሌላችሁም ይችላል። ስለዚህ ሀባይ እኔንም ተረዱኝ። እኔ ዋጋውን እነግራችኋለሁ፣ እናንተ መእታችሁ መግዛት ከቻላችሁ፣ በዛ ላይ ደግሞ የወርቅን ዋጋ በየጊዜው እነግራችኋለሁ። ይሄ በቂ ነው ብዬ አስባለሁ ማለት ነው። እና እንደ ነገርኳችሁ ነው ያለው ነገር፣ እንግዲህ ይሄ ነው። ከኔ ጋር ወርቅ አላደርስም፣ አገዝቼ አልክም ማለት ነው። ቦታው ድረስ መእታችሁ ለምትገዙ አሁንም ቁጥር እሰጣለሁኝ አስቀምጣለሁኝ እየመጣችሁ መግዛት ትችላላችሁ፣ ማለት ነው። ውድ ቤተሰቦች